የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። የ2005 የኮንዶሚኒየም ተመዝጋቢው ስብሰባ አካሄዱም። ጄኔራል ታደሰ ወረደ የህወሓት ሰዎችን አስጠነቀቁም። ሰርጉን አቋርጦ ቀዶ ህክምና የሰራው ሐኪም እያነቃገረ ነው። በሽሬ ከተማ 550 የሚሆኑ ተፈናቃዮች ሕይወታቸው ማለፉ ተገለጸ። 47 ቢሊዮን ብር የከሰረው ተቋም በሁለት ዓመት ውስጥ ወደ ትርፋማነት ይሻገራለሁ አለም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 550 ተፈናቃዮች ሕይወታቸው ማለፉን የኢትዮጵያ እንባ ጠባቂ ተቋም የትግራይ ክልል ቅርንጫፍ ጽህፈት ቤት አስታውቋል። የቅርንጫፍ ጽህፈት ቤቱ ኃላፊ አቶ ፀሐይ አምባዬ እንደተናገሩት ከጥር 2015 ዓመተ ምህረት እስከ 2016 ዓመተ ምህረት ባለው የአንድ ዓመት ጊዜ ሕይወታቸው ያለፈው 550 ሰዎች የሞት ምክንያት የምግብ እጥረትና የህክምና እጦት ነው። በሽሬ ከተማ የሚገኙት ተፈናቃዮች በ2015 ዓመተ ምህረት ጥር ወር አካባቢ ጀምሮ የሚሰጣቸው ሰብአዊ እርዳታ በመቋረጡ ምክንያት ተፈናቃዮች ለረሃብ፣ ለበሽታ መዳረጋቸውን ተናግረዋል። በክልሉ የዓለም የምግብ ፕሮግራም ለእያንዳንዱ ተፈናቃይ 15 ኪሎ ግራም ዱቄት እርዳታ እንደሚሰጥ ቢያሳውቅም እየተሰጠ ያለው ግን 9 ኪሎ ግራም መሆኑን የገለጹት ኃላፊው የሚላከው የእርዳታ እህል ከሚያስፈልገው ጋር ልዩነት አለው ብለዋል። በአጠቃላይ በትግራይ ክልል ከ1 ሚሊየን በላይ ተፈናቃዮች መኖራቸውን እና አብዛኛዎቹ ምቹ ባልሆነ ሁኔታ ውስጥ እንደሚገኙም ተገልጿል። ከ1.7 ሚሊዮን በላይ አሽከርካሪዎች በድግግሞች ደንብ መተላለፍ መከሰሳቸው ተገለጸ። ከ1.7 ሚሊዮን በላይ አሽከርካሪዎች በድግግሞች ደንብ መተላለፍ ክስ መከሰሳቸውን በአዲስ አበባ ትራፊክ ፖሊስ ቁጥጥር መምሪያ የትራፊክ ሙያና ሕዝብ ግንዛቤ ዲቪዥን ኃላፊ ኢንስፔክተር ሰለሞን አዳና አስታውቋል። ኃላፊው አሽከርካሪዎች ኃላፊነት የጎደለውና በቸልተኝነት ምክንያት የሚደርሱትን የትራፊክ አደጋ ለመከላከልና ለመቀነስ የብቃት ማረጋገጫ ፍቃድ ሲያወጡ የተማሩትን ተግባራዊ ማድረግ ይጠበቅባቸዋል ብለዋል። ከዚህ ጋር በተያያዘ የጽዳትና ውበት ሰራተኞች ስራቸው በመንገድ ላይና በመንገድ ዳር በመሆኑ ለአደጋ ተጋላጭነታቸው ሰፊ መሆኑን በመጥቀስ አሽከርካሪዎች ከፍተኛ ጥንቃቄ ሊያደርጉ እንደሚገባም አሳስበዋል። የትራፊክ ፍሰት የሚበዛባቸውን ቦታዎችና ቀናቶች ለትራፊክ አደጋ ተጋላጭ የሆኑ አካላትን በመለየት በተለይም የጽዳት ሰራተኞች ላይ ተደጋጋሚ አደጋ እየደረሰ በመሆኑም የስራ ሰዓታቸው ላይ አንጸባራቂ እንዲለብሱ ይመከራል ሲሉም ገልጸዋል። በአዲስ አበባ የተሳለጠ የትራፊክ እንቅስቃሴ እንዲኖር በማድረግና የመንገድ ትራፊክ አደጋን ለመከላከል ስራዎችን እያከናወኑ ነው ያሉት ኃላፊው፣ በተለይም ደህንነቱ የተጠበቀ የመንገድ ስርዓት እንዲኖር ከባለድርሻ አካላት ጋር በጋራ እየተሰራ መሆኑን ተናግረዋል። ቢሮው ለትራፊክ አደጋ መንስያ የሚሆኑ ጉዳዮች ላይ በተለይ ጠጥቶ ከማሽከርከር የመንገድ ደህንነት ሁኔታና ከፍጥነት ቁጥጥር ጋር ተያይዞ ሰፊ ስራዎችን እየሰሩ ነው ተብሏል። አንድ ግለሰብ ወይም አንድ ተቋም ብቻ የመንገድ ትራፊክን ከመከላከልና ከመቆጣጠር አንጻር ሙሉ ለሙሉ በቂ ነው ማለት ስለማያስችል አጋር አካላት የበኩላቸውን አስተዋጽኦ በመወጣት ድጋፋቸውን አጠናክረው መቀጠል ይገባቸዋል በማለትም ኃላፊው አሳስበዋል። 47 ቢሊዮን ብር የከሰረው ተቋም በሁለት ዓመት ውስጥ ወደ ትርፋማነት ይሻገራለሁ አለም። ሳፋሪኮም ኢትዮጵያ በተያያዘው ዓመት ኪሳራ ቢያጋጥመውም በሁለት ዓመታት ውስጥ ወደ ትርፋማነት ይሸጋገራል ተብሎ እንደሚጠበቅ የእናት ኩባንያው ኃላፊዎች ተናግረዋል። መቀመጫውም በኬንያ ዋና ከተማ ናይሮቢ ያደረገው ሳፋሪኮም ኩባንያም እስከ መጋቢት ወር ባለው የአንድ ዓመት ጊዜ ውስጥ ካገኘው 3 ቢሊዮን ዶላር የአገልግሎት ገቢ 10 በመቶ ገደማ የሚሆነው የኢትዮጵያ ገበያ ድርሻ እንደሆነ አስታውቋል። ኩባንያው የሚመራበት በጀት ዓመት መጠናቀቁን በማስመልከት ባለፈው ሐሙስ ይፋ የተደረገ መረጃ እንደሚያመለክተው የሳፋሪኮም ኢትዮጵያ ገቢ ባለፈው ዓመት 27 ቢሊዮን ብር የነበረ ሲሆን ዘንድሮ 72 ቢሊዮን ብር ደርሷል። የሳፋሪኮም ኢትዮጵያ ገቢ ካለፈው ዓመት ጋር ሲነጻጸር በ207% እድገት ቢያሳይም 47 ቢሊዮን ብር የሚጠጋ ኪሳራ እንደገጠመው ዋና ሥራ አስፈጻሚው ዊም ቫን ሄልፖንት ገልጸዋል። ይህ ኪሳራ በአብዛኛው ኩባንያው በሚገኝበት ከፍተኛ ኢንቨስትመንት ምዕራፍ ከምንጠብቀው ጋር የተስማማ ነው ያሉት ዋና ሥራ አስፈጻሚው ከዚህ በተጨማሪ የኢትዮጵያ መንግሥት በሐምሌ 2016 ዓ ም ተግባራዊ ያደረገው የውጭ ምንዛሬ ግብይት ስርዓት ለውጥ በኩባንያው ላይ ተጽዕኖ እንዳሳደረ ጠቁመዋል። የውጭ ምንዛሬ ግብይት ስርዓት ለውጡም በአጭርና መካከለኛ ጊዜ የሚያሳድራቸውን ተጽዕኖዎች ለመቋቋም እርምጃዎች መወሰዳቸውን የሳፋሪኮም ኃላፊዎች አብራርተዋል። እርምጃው በውጭ በሳፋሪኮም ኢትዮጵያ የተቀጠሩ የውጭ አገር ዜጎችን መቀነስን ያካተተ ነው። የ2005 የኮንዶሚኒየም ተመዝጋቢዎች ስብሰባ አካሄዱ። በ2005 ዓ ም በ20/80ና በ40/60 ቤት ልማት ፕሮግራም የኮንዶሚኒየም ቤት ለማግኘት የተመዘገቡ ዜጎች ስብሰባ አካሂደዋል። በመቶዎች የሚቆጠሩ የኮንዶሚኒየም ተመዝጋቢዎች ስብሰባውን ያካሄዱት በኦንላይን ሲሆን እስከዛሬ በኮሚቴዎቹ የተደረጉ እንቅስቃሴዎች ቀርበዋል። ተመዝጋቢዎቹም የተለያዩ ጥያቄዎችን አቅርበው ውይይት ተካሂዷል። በተለይም የ1997 ዓ ም የኮንዶሚኒየም ተመዝጋቢዎች ሰሞኑን ያካሄዱት እንቅስቃሴ በተሞክሮነት የተነሳ ሲሆን በተመሳሳይ ያካሄድ የ2005 ተመዝጋቢዎችም መፍትሄ እስኪያገኙ ድረስ እንደሚታገሉ ተገልጿል። ሰርጉን አቋርጦ ቀዶ ሕክምና የሰራው ሐኪም እያነጋገረ ነው። ዶክተር ብሩክ ወይሻ በደቡብ ኢትዮጵያ ክልል በወላይታ ዞን በበለ የመጀመሪያ ደረጃ ሆስፒታል የቀዶ ጥገና ስፔሻሊስት ነው። ወጣቱ ሐኪም ታዲያ የራሱን የሰርግ ዝግጅት አቋርጦ ወጥቶ ታካሚን ቀዶ ጥገና በማድረግ ህይወት የማዳኑ ጉዳይ የአካባቢው ነዋሪዎች መነጋገሪያ ሆኗል። የሰርጉ ዝግጅት ከነበረበት ከ40 በላይ ኪሎ ሜትር በላይ ወደ ሆስፒታሉ ተጉዞ ቀዶ ጥገና በማድረግ የሰው የህይወት ማዳን መቻሉን ዶክተር ብሩክ ለኤቢሲ ተናግሯል። ወጣቱ ሐኪም የተሟላ የቀዶ ህክምና ገና በቅርቡ በመጀመሪያ ሆስፒታል የመጀመሪያ ስፔሻሊስት ቅጥር ሲሆን በሆስፒታሉ ስራ ከጀመረ ዛሬም ገና ሶስት ሳምንቱ ነው። በቀዶ ጥገና የታከመው በሽታ ከጨጓራ ህመም ጋር ተያይዞ የሚከሰትና ህይወትን አደጋ ላይ የሚጥል ሲሆን ታካሚው በሰዓቱ ህክምና ባያደርግለት ኖሮ ህይወቱ ሊያልፍ ይችል እንደነበርም ነው የተገለጸው። ቀዶ ጥገና የህክምና ባለሙያዎች የቡድን ስራ ነው ያለው ዶክተር ብሩክ በአጠቃላይ በቀዶ ጥገናው ለተሳተፈው የህክምና ቡድን ምስጋና አቅርቧል። የቀዶ ጥገና ህክምና የተደረገለት የ40 ዓመት ታካሚው በጥሩ ጤንነት ላይ እንደሚገኝ የገለጸው ዶክተር ብሩክ ከዚህ የሚበልጥ ደስታ የለም ብሏል። በሙያ የፈጸምኩትን ቃለ መሐላና የገባሁትን ቃል ኪዳን መቼም ቢሆን አላጥፍም፣ ለሙያው የሚገባውን ክብር እሰጣለሁ ብሏል ወጣቱ ሐኪም ብሩክ ወይ ይሻም። ጄነራል ታደሰ ወረደ የህወሓት ሰዎችን አስጠነቀቁም። የትግራይ ጊዜያዊ አስተዳደር ከእውቅና ውጪ በክልሉ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም፣ አደገኛም ተግባር ነው ሲል ባወጣው መግለጫ አሳሰበ። በምንም መንገድ ተቀባይነት የለውም ሲል አስጠንቅቋል። ክልሉ ከፌዴራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር ያሉትን ልዩነቶች በሰላማዊና ህጋዊ መንገድ ለመፍታት የተቻለውን ሁሉ ጥረት ማድረግ ተገቢ ነው ብሎ እንደሚያምን ያስታወቀው ጊዜያዊ አስተዳደሩ ነገር ግን ስትራቴጂው አላማውና ስልቱ የማይታወቅ ምንም አይነት የውጭ ግንኙነት ማድረግ ትክክል አይደለም ሲል ገልጿል ይህ አይነቱ አካሄድ ትግራይን መንግስት አልባ ሆና ስጋት እንዲነክስ የሚያደርግ ክልሉ አንድ ማዕከል እንዳይኖር የሚያደርግ አደገኛ ተግባር ነው ሲል ኮንነዋል። የትግራይ ጊዜያዊ አስተዳደር እንዲህ አይነቱን ተግባር በማንኛውም ሁኔታ እንደማይቀበለው ሊታወቅ ይገባል ሲልም አስጠንቅቋል። ህንድና ፓኪስታን አስቸኳይ የተኩስ አቁም ለማድረግ መስማማታቸውን ትራምፕ አስታወቁም። ትራምፕ ሁለቱ ሀገራት በቅርቡ በመካከላቸው የተከሰተውን ግጭት ለማቆም የሚያስችል የተኩስ አቁም ስምምነት ለማድረግ መስማማታቸውን በማህበራዊ ሚዲያቸው አስታውቋል። የፓኪስታን ተቀዳሚ ምክትል ጠቅላይ ሚኒስትር ሀገራቸውን ከህንድ ጋር የደረሰችውን የተኩስ አቁም ስምምነት አረጋግጠዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው በገለልተኛ ሀገር መጠነ ሰፊ ድርድር ለማድረግ ስምምነት ላይ መደረሱን አስታውቋል። በሌላ በኩል በሁለቱ ጎረቤት ሀገራት መካከል የተደረገው የተኩስ አቁም ስምምነት ቅዳሜ ማለዳ መጀመሩን የህንድ የውጭ ጉዳይ ሚኒስ